ሰላማዊ መንገድ ማለት ከቻለ ነው። ቆይ ተቻለስ? ማንም በመንገድ ከመጣ ግን እንደዚህ ሲጋራ ነው ጨፈልቀው። ይሄን ደግሞ አንተ በሪ ማድረግ ታቃለ? እሺ፣ እጅን እንኳ አቃጥሎ ሄደው። እሺ በእንስ በትንፋሽ ይላቀስቅዘው። የራስሽ ጉዳይ ታስሽው። እርሶ ሰውዬ አይሳደቡ እሺ፣ ይከበሩ። ምን አልሽ አንቺ? ምንም ማንም ፈልገሽ መቼስ አንተን አይሆን እንዴት ማለት እንዴ? በቃ ወደ የምትሄድበት ሂድ፣ እኔን ግን ተወኝ። ይኸውልሽ እማ ይሄ እኮ የመውደድ ነው ያለ መውደድ ጉዳይ አይደለም። እና ጠልተሀት መሰለኝ፣ ገና ለገና አንተ ቤት ትምጣ ስልህ እንደዚህ አንዘፈዘፈ። ኧረ እማዬ እንደዛ አይደለም። እና ለሁለት ቀን አየር ቀይራ ትምጣ። እሺ እማ ግን ለሁለት ቀን ብቻ ኧረ እላለሁኝ እናት አባት ለዲቪ ያለውን ስጋት ነግዶታል። ልጅ አደጋ ላይ እንዳትወድቅ እንደሚወዳትና እንደሚያፈቅራት አውቃለሁ፣ ግን ደግሞ በጊዜ ታላገባት ሌላ ችግር ይፈጠራል ብዬ እየፈራሁ ነው በማለት ለዲቪ ያለውን ነገር እየነገረው ነው። ለም የአዲስ ተንኮል በማሰብ ሲሆን ከእናንተ ጋር የተወሰነ ጊዜ አየር ልትቀይር ፈልጋለሁ በማለት ናሆሚን እያስጨነቀችው ነው። ናሆም በሀሳብ ባይስማማም፣ ግን የእናቱን ፍላጎት ለመሙላት እሽ ሊላት ችሏል። በሌላ በኩል ሰኒ በማይመለከታት ነገር እየተሰቃየች ትገኛለች። የካርታ ፕላኑን ወረቀት አንቺ ይዘሽዋል በሚል ስበብ ስፒድ እያሰቃያት ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናል ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሁኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አዲሱ የአቶ ተሾመ ልጅ ስፒድ አሁን ባለው ሁኔታ የራሴ ቤትና መኪና ብቻ የራሴ ነገር ሊኖረኝ ይገባል በማለት እየፎከረ ነው። የዚህ ቤት ካርታና ፕላኔት ነው ያለ በማለት ቤት ይኖር አንዳ እያደረጋት ነው። ክያ እንደምንም ተቋቁማ መልካም ሰው እየሆነች ትገኛለች። ስፒድ ያለውን ነገር ስለነገራት ለሱ እያዘነችለት ነው። በዚህ መሃል ታዲያ ስፒድ ተመችተው ትገኛለች። በቃ ይሳካልኝ እንጂ የሆነ ነገር ይቦጨቅልሻል በማለት ከራሱ ጋርም ተማክሯል። ጽናት የአባቷ ነገር ክፉኛ እያሳሰባት ነው። አግቢልኝን የሳልሞት ወግ ማድረግ ሽን ማየት እፈልጋለሁ ስላላት አሁን እየተጨናነቀች ነው። በዚህ መሀል ታዲያ ሜዳ ላይ ሁና እያሰበች ና እየተገዘች ነበር። ጽናት ዬ ምን ሆነሽብኝ ነው በማለት ጠይቋትም ነበረ። እሷ ምንም አልሆንሁም በማለት ሽምጠጥ አድርገዋለች። እሱ ግን ፊቷ የሆነው ነገር ስላለ ብቻ እየተረዳት ስለነበረ እስኪ ያለውን ነገር ንገርኝ እና ችግርሽን ልካፈልልሽ በማለት አንዳንድ ነገሮችንም ብሏት ነበር። ኪራም ማፈፋ አድርጎ የአባትሽ ጉዳይ ነው ያሳሰበሽ፣ በቃ ተይዋ ትጨናነቂ፣ ወደ ሕክምና እንወስዳቸዋለን በማለት ተስፋም ሰጧት ነበር። እሱ ብቻ አይደለም እንዳገባና ና ወግ ማረጌን ማየት እፈልጋለሁ በማለት ነገሮችን ነግሮኛል በማለት ያለውን ነገር ትናገራለች። መቼም እኔም መሆን አለበት አግቢው ያሉሽ በማለት በራሱ እርግጠኛም ሆኖ ነበር። ጽናትም ሰርጓን በቅርቡ ስለምትፈልግ ብዙ ተቀናቃይ አለብህ በማለት ልጁ እንዲቀናም አድርጋለች። ማንም ይምጣ ማንም አሳልፍ ያልሰጥሽም በማለት ቃለም ገብቶላታል። ታምኛለሽ በእኔ ትጠራጠሪያለሽ ወይ በማለትም በአንተ እንዴት እርግጠኛ እንደመሆን አንተ አታውቅም በማለት እሱም ደስ ብሎታል። ጽናት በወሬያቸው መካከል ከመዘግየት ግን መቅረት ይሻላል በማለት ቁርጡ ነግረዋለች። ይህ ደግሞ ምን ማለት ነው ሲላትም፣ እሷ ያለውን ነገር አስረድተዋለች። ስለዚህ አትዘገይ አፍጥነው ማለቴ ነው በማለት በግልጽ አማርኛ ፍንትው አድርጋም ነገረችው ጽናት የኪራን ደካማ ጎኑንና ጠንካራ ጎኑን በደንብ ስለምታውቀው ተቀናቃኝ ያለብህ በማለት ነገሮችን እንዲያጧጥፎ አድርጋለች ለናሆምም ደውሎ ሽማግሌ እንዲዘጋጅና እሷም ማግባት እንዳለበት ብቻ ስለተፈጠረው እያንዳንዱ ሲያስረዳውም ነበር ናሆምም ኪራና ጽናት ያሳለፉትን ስለሚያውቅ አሁን ወንድ ወጦሃል ስለዚህ ነገሩን አፈጣጥነው ናግባ አንተኮ እናትህን ነው የምታገባ እሷ ማለት እኮ እናትናት በማለት ስለ ጽናት ጠንክሮ እያነገረውም ነበር በወሬያቸው መካከል አንዳንድ ሽማግሌዎች መዘጋጀት እንዳለባቸው ሽማግሌ ከጠፋ ደግሞ እራሱ ቀለም ነገር ተቀብቶ መምጣት እንደሚችል ናሆሚ ያለውን ነገር እያወራውም ነበር። ብቻ ደስ ብሎት ስልኩንም ዘግተውታል። ራኬብ ተኝታ ነበርና ናሆም እና ምሩ ከቤቷ መጠው ነበረ። ቤቱንም ሲቆፈቁፉት ሰኒ መጣችልኝ በማለት ሰፍ ብላም ከፍተው ነበር። ሲመጡ ግን እነሱ ሆነው ተገኙ። እናንተ ናችሁ እንዴ በማለት ትቀበላቸዋለች። ወሬያቸው መካከል ራኬብ እና ናሆም ሊግባቡ አልቻሉም። ፖሊስ ጣቢያ ሂጅ፣ ሰደብኋቸው ብላ ስትናገር እሱ ተናዶ ነበር። ፖሊስ መሳደብ አልነበረብሽም። የአንችን ችግር እንዴት ሊያውቁ ይችላሉ? በደንብ አስረድተሽ የእነሱን ስራ የእነሱ አታይላቸውም ነበር? ምን አሰዳደብሽ በማለት አንዳንድ ነገሮችንም ተነጋገሩ። በዚህ መሃል ታዲያ ብዙ መቆየት ስላልፈለገ እምሮ ባክሽኒድ እዚህ በላይ ከቆየ ሌላ ችግር ይፈጠራል በማለት ትንሽ ተቆዩ በኋላ ከቤት ወዲያውኑ ሊወጡ ችለዋል። ፅናት አባት ዴቭን ከጠራ በኋላ ልጀ ሰሞኑን የሆነ ነገር አላማከረችም ወይ? ብሎትም ነበረ። አረ በፍጹም ምንም ነገር አላማከረችኝም። ምክንያቱም ተጨናንቃለች ማለት ነው። ላንተ ምንም ነገር ካልነገረች በውስጧ እያንሰላሰለች ነው በማለት ምንድነው? ምን ተፈጥሮ ነው ጋሸ በማለትም ጠይቆት ነበር። ዴቪን ሁኔታ እያየ ሆነው ጉልበቴ እየደከመ ነው፣ እያመመኝ ነው። ስለዚህ አግቢና ወግ ማረግ ሽልየው ብዬ እኮ ነገርኋት በማለት እና እኮ ኖርማል ነገር ነው፣ ምንም ነገር አያጨናንቅም በማለት ዴቭ መልሶለት ነበር። አይ ልጅ ተጨናንቃለች እኔማ በዋዛ ፈዛዛ ዝም ብሎ እንዳይተዋት ብዬ ፈርቻለሁ በማለት ያለውን ነገር ይናገራል። ዴብም ልጁ በጣም እንደሚያፈቅራትና እንደሚሞትላት እንደማይተዋትም አስረግጦ እየተናገረ ነው። እኔ ግን ዝም ብሎ ይህ ፍቅር ብቻ ሆኖ እንዳይቀር እየፈራሁ ነው በማለት አባትየው ያለውን ስጋትም ተናግሯል። ዴብም እንግዲህ በኪራ እርግጠኛ ሆኖ እየተናገረ ነው። አይተዋትም፣ የነሱ ፍቅር ዝም ብሎ አይደለም በማለት መስክሮለታል። ፅናትን ራኬብ ደበደበች በማለት ቤቲቱን ሩዋንዳ እያደረገቻት ነው። ጋሻ ያሌውም አትወዱኝም በማለት ብቻ ቤቲቱን አንዳንድ ነገር ትላለች። ሴትዮዋ ነገሩ እንዲባባስ አንዳንድ ምክንያቶችን እያቀረበች ነው። አለምዬ ልጅ የተጎዳችብኝ እኔን የሚወደኝ ማንም ሰው የለም ስላለቻት ክፉኛ ተጎድታለች። ፅናት አሁን ደስ የሚል ስሜት ውስጥ ትገኛለች። እንግዲህ የተባለውና የተወራውን ነገር በስልክ ሊነገራት ችሏል። እምሩም ደውላ ስላለው ነገር ነግራታለች። ኪራ ማግባት እንደሚፈልግና አንዳንድ ነገሮችን እያወራ እንደሆነው ኢንፎርሜሽን ስለሰማች ይህ ከሆነማ ደስ ብሎኛል በማለት ብቻ ጮቤ እየረገጠች ነው። እኔ አሁን ላይ እውነቱን አልናገርም ስላለች ስፔድ እያሰቃያት ነው። ጓደኛውንም አንተ እየተንከባከብሃት ነው እውነቱን አልናገርም ያለች ስለዚህ አታቅብጣትን ቢካለች ውሳኔ ወስንባት አለው በማለት ከፍተኛ ደረጃ ላይ ደርሷል። ሰውየው እያመረረ ይገኛል። ሰኒም አንዳንድ ቃላቶችን ስለወረወረች ስፔድን በሲጋራ እጇን ሊያቃጥላት ችሏል። እሷም እንግዲህ እየተንሰፈሰፈች ነው። አብሯት ያገተው ጓደኛው ግን አንጀቱ በጣም አሪፍ ስለሆነ እየተንከባከባትና ለሷ እያዘነላት ይገኛል። እስፒድ ደግሞ ይህን ነገር አምኖ መቀበል አልፈለገም። ምክንያቱም እሷ እውነቱን የምትናገረው ወይም ደግሞ ወረቀቱን የምትሰጠኝ ሲመራትና ሲርባት ሲጠማት፣ እንዲሁም ታስራ ስትሰቀኝ ነው ብሎ በማሰብ ብቻ እሷ እንክብካቤ እንዲሰጣት በፍጹም አልፈለገም። ሁሌ ብርቄ ክፉኛ ስላሳዘነቻት የአረቂ ወልፍ እንዳለባት ስለምታቅ አረቂቱንም በሃይላንድ ይዛ እሷን ለመጠየቅ ወደ ቤታቸው ጎራ ስትልም ነበር። በዛብህም አግኝቶ ከዚህ ደግሞ ምን አባሽ ትሰሪያለሽ በማለት በከረዛማ አስፈራርቷታል። አንተ ሰውዬ፣ እኔ ማተወይ ለምንድን ነው ብትለው አንቺን የሆነ ነገር ሳላደርግሽማ እንዲህ በቀላሉ አልተውሽም በማለት እሷም ተወኝና የራስህን ህይወት ኑር፣ በቃ ተወኝ በማለት ምርር ብላም እንደጠላችውና ዝግንን እንዳላት ያለውን ነገር ትነግረዋለች። እሱም እንግዲህ ስላለው ነገር ያወራታል። የስፒድ ጓደኛ ያለውን ነገር ተናግሯል። ሰውን ሳንጎዳ አላማችን እናሳካለን ብለን ነበር የገባ ነው። አሁን ግን አቅጣጫችን እየሳትንን ነው። ይህን ደግሞ ሰውን መግዳትን አልፈልግም በማለት አናንድ ነገሮችን ማውርተዋል። ስፒድ እንግዲህ ሳልፈልግ በግዴ አስገድደኛለች በማለት ብቻ ሁለቱ አልተስማሙም። ሌላ ከበዛብህ ጋር ከተለያየች በኋላ ዴብንም አግኝተው ነበር። የት ሂደሽ ነው በማለት በዛብህ አግኝቶኝ እኔማ ለብርቄ አረቄ ስለምትወድ ይዤላት ሂጄ መንገድ ላይ አግኝቶኝ በማለት ትናገራለች። ዴብ ክፉኛ ተናዶባታል። ራኬብ በወሬያቸው መካከል አንድ ጨዋታ አመጣ ነበረ። በዚህ መሀል ታዲያ ጽዮንን መንገድ ላይ ወይም ደግሞ ካፌ ላይ አግኝቻት እኮ ጉሮሮዋን አነቋት በማለት ያለውን እውነት ትናገራለች እና ይሄን የሰማውን አሁሜ ያለ ጋዝ ለገና ዚያስ አስቸጋሪ መሆኑ ነበር። እንዴት እንደዚህ ታረጊያለሽ? እንዴት እሷን ከሌሎቹ ለይተሽ ትጠረጥሪያታለሽ? በማለት ከሁላችሁም የተለየሽ ጠላቷ አሷ ስለሆነች እች ልጅ የሆነ ነገር ብትሆን አሷ ራስ ላይ አልወርድም በማለት ነው። ራህት ከቤቷ ስላልሰነበተች ቤቴን አይቼው ልምጣ በማለት ጎራ እያለች ነበር። እስፒድን መንገድ ላይ አግኝቶ ምንሸነው? ለምንድነው አንገትሽን ዘቅዝቀሽ የምትጓዥው? ለምን አባቱ ብለሽ ነው? ቀና ብለሽ ሂጂ በማለት ምክር ሀሳብም ሰጧታል። አሁን ልትሄጂ ነው ሲላትን፣ ቤቴን አይቼው ልመጣ ነው፣ ስለዚህ አብሬሽ ልምጣ በማለትም ተከትሏት ሄዶ ነበረ። ውጭ ላይ ስልኮችን ሲያወራራ ነበርና ወደ ቤቱም ገብቶ ነበር። የት ሄደህ ነው በማለት ጽናትም ጠይቀው ነበር። የትም አልሄድሁም ያልሰማሁልህ መስሏሃል? በማለት ዞር ብላም ታወራለች። እስኪ ያልሽውን ነገር ንገሪኝ፣ ምንድን ነው ያልሽኝ? በማለት ብቻ፣ ቆንጆ ነህ ነው ያልኩህ ትለዋለች። እኔ ቆንጆ ነኝ እንዴ? አዎ፣ በጣም ቆንጆ ነህ በማለት ይሞጋገሳሉ። ኪራም ከሱ የልቅ እሷ በጣም ቆንጆ እንደሆነች እና ውብ እንደሆነች ከጨረቃ እንደማትተናነስ እያሞገሳት ነበረ። እሌና ሸከተፍ ብላለች። ብራም በወሬያቸው መካከል ሌና ስለመጣች ክፉኛ ስለተበሳጨ አንቺ ምን ሆነች ነው አሁን በዚህ ሰዓት የመጣች በማለት በስጨትን ብሎባታል። እሷ እንግዲህ መፋቀራችሁን እናውቃለው ለምንድን ነው የምታንከረፍፉት በማለት ያለውን ነገር ተናግራለች። እናንተ አለማችሁን በቀጫችሁ ቁጥር እኔ ጦሜን መዋል የለብኝም ስለዚህ ነገሩ ይፋ ስለወጣ ያለውን ነገር አፈጣጥኑትና ይለይላችሁ በማለት እውነቱንም ነግራቸው ነበር። እነሱ ግን አምነው መቀበል አልቻሉም። ውድ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ፣ በተመሳሳይ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ቀን ይሁንላችሁ።